ተአምር ወመንክር ዘገብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሣህሉ ወምሕረቱ የሀሉ ምስሌነ ለዓለመ ዓለም አሜን። ይቅርታውና ቸርነቱ ከእኛ ጋር ለዘላለሙ ይኖርና ጌታችን ፈጠራችን መድኃኒታችን ኢየሱስ ክርስቶስ ያደረገው ድንቅ ተአምር ይህ ነው። በዚያን ጊዜ ጌታ ኢየሱስ ክርስቶስን በኢየሩሳሌም ወዳለው ወደ መስፍኑ ጲላጦስ ግቢ ወሰዱት።

ረጃጅም ጦሮችን የተሸከሙ ወንዶችም ከበሮች ይቆመው ነበር። ጌታ ኢየሱስም እነዚያን ጦሮች ባያቸው ጊዜ ሰው እንደሚሰግድ እነዚያ ጦሮች ሰገዱለት። አይሁድም ይህን ባዩ ጊዜ ጦሮችን ተሸክመው በደጅ የቆሙ ሰዎች ከኢየሱስ ባልንጀሮች መማረጃ ተቀብለዋል ብለው ለጲላጦስ ነገሩት። ጲላጦስም ለኢየሱስ የሰገዱ ጦሮች ስንት ናቸው? አላቸው። አይሁድም ስድስት ናቸው አሉ

ሁለተኛም የተሸከሟቸው ሰዎች ስንት ናቸው አሏቸው። እነርሱም እያንዳንዱ አንዳንድ ጦር በመያዝ ስድስት ናቸው አሉ። ጲላቶስም የምታምኗቸውን ሰዎች መርጣችሁ ለእያንዳንዱ ጦር አስር ወንዶችን አድርጉ አላቸው። ይህንንም ካደረጓችው በኋላ ጦሮች ወዳድበት ቦታ ኢየሱስን እናወጣዋለን ወንድሞቻችንን ያማችሁበትን እንረዳ ዘንድ አላቸው።

አይሁድም ጲላጦስ እንዳላቸው አደረጉ። ከሰዎቻቸውም የሚያምኗቸውን ኃይለኞችን ሰዎች መረጡ፣ ለአስር ወንዶች አንዳንድ ጦርን አስያዙ። ጦር የያዙ ሰዎችም ቁጥራቸው ስድሳ ሆነ። ከዚህ በኋላ ጲላጦስ ጌታ ኢየሱስን ጦሮች ወዳሉበት ቦታ ያወጡት ዘንድ አዘዘ። ጌታ ባያቸውም ጊዜ ጦሮች ለጌታችን ኢየሱስ ክርስቶስ ሊሰገዱ አይሁድም ይህን ባዩ ጊዜ

እንደዚህ ሰው ያለ ስራየኛ አላየን አላየንም ብለው ጮሁ። ከዚያ ያሉትም የሮም ሰዎች የስራይ ሁሉ መፍለቂያ ከአይሁድ ነውና እንደምትሉት ይህ ሰው ስራየኛ ከሆነ ስራይ ያድርጉበትና እስቲ እናንተ አሸንፉት አሏቸው። አይሁድም እኛ ስርሶ እንደሚያደርገው ስራይ አንችልም አሉ። ዳግመኛ ለአስራ አምስት ሰው አንድ ጦር የአሲስ ዘንድ ጲላጦስን ስንለመኑት ጦሮቹንም ሁሉ እንዲሁ

ለየአስራ አምስት ሰው በማስያዝ እነዚያ ጦሮች ለኢየሱስ ይሰግዱ እንደሆነ እንዲፈትን ጲላጦስን ለመኑት። አይሁድ እንደመከሩትም አደረገ። እያንዳንዱ ጦር ጽኑዓን ለሆኑ ሮማውያን ሰዎች ለየአስራ አምስቱ አስያዛቸው። ጲላጦስም ጦሮች ወዳሉበት ወጣ። ወጥቶ በወንበር ተቀምጦ ጌታ ኢየሱስን አወጣው። ጦሮችንም ባያቸው ጊዜ ሦስት ጊዜ ሰገዱለት።

የያዟቸውም ሰዎች በኃይል ሊጎትቷቸው ጀመሩ፣ ግን መስገደውን ሊያስተዋቸው አልቻሉ። ጲላጦስም ይህን ባየ ጊዜ ፍርሃትና ምንቀጥቀጥ አደረበት፣ በጭንቅም ወደ ዝፋኑ ተመለሰ። ጌታ ኢየሱስንም በፊቱ አቆመው አይሁድም ሁሉ በዙሪያው ጌታ ኢየሱስንም በፊቱ አቆመው አይሁድም ሁሉ በዙሪያው ነበሩ። ጲላጦስም አይሁድን ይህን ንጉሳቸውን ምን እንዳደርገው ተወዳላቸው አላቸው።

አይሁድም ከቄሳር በቀር ንጉሥ የለንም፣ ይህ ለራሱ ነው ንጉሥነቱ ብለው መለሱ። ጲላጦስም የሰማችሁበትና ሞት የምትፈርዱበት ሥራው ምንድን ነው አላቸው። እነርሱም መልሰው እንዲህ አሉት፤ በሰንበት በሽተኞችን ፈወሰ፣ የእውሮቹን አይን አዳነ። ይህን በማድረጉ ህግን ሻረ። ደግሞ በሰንበት ቀን ለምፅን አነሳ። ከዚህም በኋላ ዘመኑ ያለፈበትን ሽማግሌ

እጁን ይዘው ደግፈው አመጡ። ከዕድሜው ብዛት የተነሳ ብቻውን ይሄድ ዘንድ አይችልም ነበርና ጲላጦስንም፣ በወገናችን ውስጥ የከበረ ይህ ሽማግሌ የሚለውን ስማ አሉት። ጲላጦስም አንተ ታላቅ ሽማግሌ፣ ስለ ኢየሱስ ክርስቶስ ምን ትላለህ አለው? ያም ሽማግሌ መልሶ እንዲህ አለ ከታመመ ሰላሳ ስምንት ዓመት የሆነውን በሽተኛ በሰንበት ቀን ሲፈውስ እኔ አይቸዋለሁ። ቃሉንም በሰማ ጊዜ

ካልጋው ተነስቶ እንደዋል ያዘለለ። ደግሞም ከፍተኛ እጅግ ያረጀ ሽማግሌ አመጡ። ጲላጦስም አንተ ሽማግሌ በዚህ ሰው ላይ የምትመሰክረው ምንድን ነው? እንዳንተ ያለ ሽማግሌ ለእውነት ካልሆነ በቀር ለሐሰት ምስክር እንደማይሆን ተስፋ እናደርጋለንና አለው። ይህም ሽማግሌ እያለቀሰ እንዲህ ብሎ መለሰ፣ ጌታዬ ሆይ፣ ሕግን አፍርሷልና ለዚህ ሰው ሞት ይገባዋል። ጲላጦስም እንዴት አፈረሰ? አለው። ሽማግሌው መልሶ እንዲህ አለ፦

እኔ በቤታንያ ሳለሁ አላዛር የሚባል ሰው ነበረ። በቤታንያ ታሞ ሞተ። እኔም ገንዤ ቀበርሁት። ከአራት ቀንም በኋላ በሰንበት ኢየሱስ ወደ መቃብሩ መጣ። በታላቅ ቃልም አላዛር አላዛር ከሞታን ተነሳ ወደ እኔምና ብሎ ጠራው። አላዛርም ድኖ ወደ እርሱ ወጣ። በአላዛርም መቃብር ውስጥ ትል ሲርመሰመስ እኔ በዓይኖቼ ተመለከትኩ። የሚከረፋ ሽታም ከመቃብር ውስጥ ሲወጣ አሸተትኩ።

አይሁድም ጲላጦስን ከዚህም የሚበልጥ ምስክርነት ምን ትሻለህ? አሉት። ጲላጦስን መልሶ እንዲህ አላቸው፣ የአይሁድ ወገኖች ሆይ በዚህ ሰው ላይ ሞት የሚያስፈረድበትን በደል አላገኘሁ። ካመጣቸኋቸው ምስክሮች ነገርን ሁሉ ሰምቼ አምላክ እንደሆነ ስለ እርሱ እናገራለሁ አላቸው። አይሁድም ያን ጊዜ እንዲህ ብለው ጮሁ፣ ሞት አይገባውም የሚል ማን ነው? እንግዲህ ለንጉሥ ቄሳር አንተ ጠላት እንጂ ወዳጁ አይደለህም። በቄሳር ፈንታ ንጉሥ ነኝ ብሏልና

መንግሥት የእሱ ያልሆነች ንጉሥ ነኝ ለሚል በነገሥታት ህግ ሞት ይገባዋልና አሉ ጲላጦስም መልሶ ከእስረኞች አንዳንድ ልልፈታላችሁ በየዓመቱ ለእናንተ ያስለመድነው ልማድ አለ አላቸው በሆኒ ቤት ስሙ በርባን የተባለ አንድ እስረኛ አለ እርሱን ላድንላችሁ ትወዳላችሁን ወይስ ክርስቶስ የተባለ ኢየሱስን አላቸው ሁሉም በርባንን አድንል ኢየሱስን ግን ስቀለው አሉ እጃቸውንም በላዩ ጭነው የኢየሱስ ደሙ በእኛና

በእኛ ላይ እና በልጆቻችን ላይ ይሆናሉ። ይቅርታው እርነቱ ከኛ ጋር ነዛ ይ።

ስለሚገኙ በነፍስ በስጋ ስለታመኑ አባቶቻችን እና ወንድሞቻችን ጌታ ለእኛም ለእነሱም ሕይወቱን ጤንነቱ ሰጥቶ በጎ ነገርን ያደርግልን ዘንድ የእኛንም ኃጢአታችን ያስተሰብልን ዘንድ በባሕር፣ በየብስ፣ በወንዝ፣ በሸለቆ፣ በሌላም ቦታዎች መንገድ ሁሉ ስለሚጓዙ አባቶቻችንና ወንድሞቻችን ጌታ በቀና መንገድ መርቶ በሰላም

በደስታ ወደ መኖሪያቸው የመልሳቸው ዘንድ የእኛን ማጤታችን ያስተሰርልን ዘንድ ጸልዩ። አቤቱ ይቅር በለን። በእርሻ ስለሚገኝ ፍሬ በዛፎችና ስለወይኖች፣ በዓለም ውስጥ ሁሉ ፍሬ ስለምታፈራ ዛፍ ጌታ ባርኮ አልቶ ከጥፋትን ጠብቆ ለፍጻሜ ፍሬ ያደርሳቸው ዘንድ የእኛን ማጤታችን ያስተሰርልን ዘንድ ጸልዩ።

ክርስቶስ በገዢዎችና በፈራጆች ሁሉ ፊት ይቅርታውንና ምሕረትን እንዲሰጠን ልቦናቸውን ሁልጊዜ በቸርነቱ እንዲያራራልን ኃጢአታችንን ያስተሰርይልን ዘንድ ስለ ኢትዮጵያ ስለ አስተዳዳሪዎቿ፣ በጠረፎቿ ጠላትን በመከላከል ያሉትን ጌታዊ ሰላም ይጠብቃቸው ዘንድ በዓለም ሁሉ ስላሉ አብያተ ክርስቲያናትም

መልካም ነገርን ያስቡ ዘንድ ኃጢአታችንም ያስተሰርልን ዘንድ ከዚህ በፊት ስለሞቱ አባቶቻችንና ወንድሞቻችን እነሱም የተቀደሱ አባቶቻችን ጳጳሳት፣ ኤጲስቆጶሳት፣ ቀሳውስት እና ቆሞሳት፣ ዲያቆናት፣ አባቶቻችን መነኮሳት፣ ወንድሞቻችን ሕዝባውያን

ሌሎችም ከክርስቲያን ወገን በሞት ያረፉትን ሁሉ ጌታ አረፍተ ነፍስን ይሰጣቸው ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ሰልዩ። የክርስቲያን እምነት ላልተፈጸመላቸው ወገኖቻችን ጌታ ይባርካቸው ዘንድ እስከ መጨረሻ የተወቅታ ድረስ በቀናች ሃይማኖት ያጠናቸው ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ሰልዩ።

ሰባት እና ስለ ጸኗት ስለ አንዲት ቤተ ክርስቲያን ሰላም፣ ስለ ሕዝቡም ሁሉ መዳን እና ስለ ቦታው ሁሉ መጠበቅ የኛን ማትያታችን ያስተሰርልን ዘንድ ሰል ስለሚሆን ስለ አባቶቻችን፣ ስለ አባ ማትያስ የኢትዮጵያ ፓትርያርክ የጳጳሳቱ አለቃ፣ ስለ አባቶቻችን የጳጳሳት አለቆች፣ ኤጲስ ቆጶሳት፣ ንቁድ ክቡር ሊቀ ጳጳሳችን አባ ሳሙኤል

ሕይወት እና ኗኗር ሰፊ ዘመናትን እጅ ረጅም ዓመታትን ሰጥቶ በመንበረ ስብከታቸው እንዲያጸናቸው በሰላም ይጠብቃቸው ዘንድ የእኛንም አንድነታችን ያስሰልል እንደሚጸል ስላለቻቸው ህዝበ ክርስቲያን አንድነት ጌታ ይጠብቃቸው ዘንድ የእኛንም ያስፈጽመን ዘንድ በሰላም ያስሰብ የሚያስሰብን ዘንድ ጸልቱ።

ያከበረች ቤተ ክርስቲያን መባ ከሰውና ከእንስሳ ስለሚያቀርቡ ሰዎች ጌታ ይባረካቸው ዘንድ በስራቸውም እንዲጸኑ ይረዛቸው ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸንልሁመናምን በየስፍራቸው ሁሉ መጭነት ስለሚያስቡና ለበጎ ነገር ስለሚደክሙ የቀን ሃይማኖት ስላላቸው ሰዎች ሁሉ።

ጌታ ይባርካቸው ዘንድ ዋጋቸውንም ይሰጣቸው ዘንድ ይቅርታ የሚያደርግላቸው ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ሰለዩ መቁርባን ስለሚሆን ስንዴውን፣ ዕጣኑን፣ ዘይሁን፣ ዘይቱን፣ መብራቱን፣ የሚነበብባቸው መጻሕፍትን፣ ሌላውንም የቤተ መቅደስ ዕቃ ሁሉ በመስጠት ስለሚያስቡ ሰዎች

ለመንግሥተ ሰማያት የበለጠ ዋጋ ይሰጣቸው ዘንድ የእኛንም ኃጢአታችንን ያሰሰርጅ ዘንድ ጸልዩ። ስማቸውን በእያንዳንዳቸው እንድንጠራ ስላዘዙን ለየቤተክርስቲያኑ ሊቃውንትና ታላላቅ አባቶች ጌታ ይባረካቸው ዘንድ

በሹማምንትና በባለስልጣናት ፊት በፈራጆችም አደባባይ ፍቅርን መወደድን ያድላቸው ዘንድ የእኛንም ማትያታችን ያስሰብ ልዘድ ሰ በደዌ ሥጋ በደዌ ነፍስ ለደከሙና ለተቸገሩ ለባልቴቶም አባት እናት ለሞቱባቸው ለዶወች ልጆች ለተጨነቁ ሰዎች እርሻ ላረሱ ዘር ለዘሩ

ለሚሸጡ ለሚገዙ ለተጨነቁት በእውነት ማንኛውም ቦታ ሁሉ ጌታ ራርቶ ይቅር ይላቸው ዘንድ የኛ ነው ኃጢአታችን ያስሰርል ዘንድ ጸልዩ። ከግዞት በምርኮ ተይዘው ለተጨነቁ አገር ለቀው ለተሰደዱ ባጋንን ታሽክላ ለተያዙ ሰዎች ጌታ ከግዞት ከምርኮኝነት ያወጣቸው ዘንድ ይቅርታውንም ሰጥቶ

እነሱንም እኛንም ያድነን ዘንድ ኃጢአታችንን ያሰርልን ዘንድ ጸልዩ። ቅርታን እየፈለጉ ክቡር በሆነ በዚህ ስፍራ ለተሰበሰቡት ሁሉ የእውነተኛ አምላካችን የጌታችን የቅርታ ፈጥኖ ይደረግላቸው ዘንድ የእኛንም ኃጢአታችንን ያሰርልን ዘንድ ጸልዩ።

ባህርና ስለ ወንዞች መሙላት እውነተኛ አምላካችን ክርስቶስ ይባርካቸው ዘንድ እስከ መጨረሻ የትውር ድረስም ይራራላቸው ዘንድ ለምድርም ልምላሜዋን ሰጥቶ ደስ ያሰኛት ዘንድ ስጋዊውንም ደማዊውን ሁሉ በረድኤት ያዘና ዘንድ ለእንስሳትም ሁሉ ድህነትን ይሰጥ ዘንድ የእኛን ኃጢአታችንን ያሰርን ዘንድ ጸልዩ።

አስቡን ያሉትን ሰዎች እግዚአብሔር በበጎ ያስባቸው ዘንድ በየጊዜው ሁሉ ይቅበላቸው ዘንድ ሳምንት ጌታ በበጎ ይፈጽማ ዘንድ ከእኛም የጠላትን መፈታተን ያደረግ ዘንድ ሰውነታችንን ያድን ዘንድ ይቅር ይለን ዘንድ

ጌታችን አምላካችን ራርተው ይቅር ለን ዘንድ ልመናችንን ተቀብሎ ይህችን ሳምንት በደህና እና በሰላም ያስፈጽመን ዘንድ የትንሣኤውን ብርሃን በፍጹም ደስታ ያሳየን ዘንድ ኃጢአታችንን ያስተሰርይልን ዘንድ ፈሁ አቤቱ፣ ክርስቶስ አምላካችን ዘመን